ይዘልቃል መዝሙረ ዳዊት መዝሙር 33 ከቁጥር 8 እስከ 14 ባለው ላይ እናገኘዋለን። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት እንግዲህ ዛሬ በጌታችን ላይ ምክረሞት የተላለፈበት ጌታችን በስቅላት እንዲሞት እንዲገደል ውሳኔ የተላለፈበት ቀን ሆኖ ይከበራል። በዚሁ የዛሬ ዕለት በቤተ ክርስቲያናችን ታስቦ ይውላል። እንደሚታወቀው የጌታችን ሞት በእግዚአብሔር ዘንድ ከጥንት ጀምሮ የተመከረበት የተወሰነበት እንደሆነ ቅዱስ መጽሐፍ ይነግረናል። በሰዎች ዘንድ ደግሞ በራሳቸው አካሄድ እስከ ዛሬ ድረስ ሲመክሩ ሲፈርስባቸው፣ ሲመክሩ ሲበላሽባቸው፣ ተቃዋሚም በመካከላቸው እየገባ ሲንድባቸው እየተጓተተ ከርሞ በዛሬው ዕለት ሮብ ቀን ማለት ነው፣ ወደ አመሻሹ አካባቢ ሁሉም አንድ ላይ ሆነው የካህናት አለቆች፣ የሕዝብ ሽማግሌዎች፣ የአይሁድ ሕዝብ ማለታችን ነው። የአይሁድ ሕዝብ ሽማግሌዎች እንደዚሁም የአይሁድ የህግ ጸሐፊዎች እነዚህ ሶስት ግሩፖች አንድ ላይ ጉባኤ ሰርተው በጉባኤያቸው አንድ ሆነው እንዲሰቀል፣ እንዲገደል፣ እንዲወገድ በህይወት መኖር እንደሌለበት የመከሩበት ቀን ነው እንግዲህ ሁልጊዜም በዓለማችን ከጥንት ጀምሮ ግጭት የሚነሳው መለያየት የሚነሳው ስህተትም የሚፈጸመው ከህሊና ነው። የእግዚአብሔር ምክር ሳይም ይቀርና እዚያ በኋላ ወደ ግጭት ያመራል። ግጭቱ ደግሞ አንዱን ይጥላል፣ አንዱን አሸናፊ ያደርጋል። ከመጀመሪያ ጀምሮ የተከሰተው ይኸው ነው። እግዚአብሔር አምላክ ለሰው ልጅ የሰጠው ምክር ነበረ፣ ሰዎች ደግሞ የዲያብሎስን ምክር ተከትለው የራሳቸው ምርጫ ያከናወኑበት ነገር እንደነበረ እናውቃለን። ስለዚህ የእግዚአብሔር ምክርና የዲያብሎስ ምክር የሚጋጭ እንጂ የሚጣጣም አይደለምና ሰዎች ምርጫቸው የዲያብሎስ ምክር ሲሆን ምክራቸው ከእግዚአብሔር ምክር ጋር ተጋጨ። እዚያን ጊዜ ፍርድ መጣ፣ ቅጣት መጣ፣ ተደራራቢ የሆነ ፍዳ ኃጢአትም መጣ። ይህ ነገር በዚሁ እየቀጠለ ኑሯል። ምን ማለት ነው? የእግዚአብሔር ምክርና የሰው ምክር ሳይጣጣም እየቀረ በመሐከሉ ግጭት እየተፈጠረ እግዚአብሔር ደግሞ ፈታሂ በጽድቅ ኮናኒ በርትዕ ነውና እየገሰጸም ይቅርም እያለ እንደ አባት አባት ልጁን ለማረም ሲል እንደሚቆነጥጥ እንደዚህ ደግሞ ጨርሶ እንደማይጨክንበት እግዚአብሔርም ተግሳጹን ሳይተው ግን ጨርሶ የሰው ልጅን ለጥፋት አሳልፎ ሳይሰጥ አምስት ሺህ አምስት ዘመን በሙሉ ያው በዚህ ደረጃ ታሪኩ ዘልቋል ማለት ነው። ስለዚህ እግዚአብሔር አምላክ ይህንን በጥፋት በዲያብሎስ ምክር ተታሎ የወደቀውን ሰው ለማዳን የራሱ ምክር አዘጋጅተዋል። እርሱም ምንድን የሚል ነው? በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት ሰውን ማዳን ይሄ የእግዚአብሔር ውሳኔ ከጥንት ጀምሮ የነበረ በእግዚአብሔር ዘንድ የተወሰነ የተቆረጠ፣ የማይመለስ፣ የማይከለስ፣ የማይቀለበስ የእግዚአብሔር አሰራር ነው። ይኸው ነው። የእግዚአብሔር ምክር ግን ለዘላለም ጸንቶ ይኖራል የሚለን ቅዱስ ዳዊት፣ ይህንንም በነቢያት ነግሮናል። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰዎች እንደሚሞት በእርሱ ሞት በእርሱ መስቀል ሰዎች ከፍዳ ኃጢአት እንደሚገላገሉ ወደ ዘለዓለማዊ ርስታቸው ወደ እግዚአብሔር መንግስት እንደሚመለሱ በብዙ ቦታ እግዚአብሔር ሲነግረን ምክሩን ሲገልጽልን ኑሯል። መጻሕፍተ ብሉያት በሙሉ ቀስታቸው የሚያመለክቱት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አዳኝነት ነው። ወደ እርሱ አዳኝነት ሁሉም ነገሮች በአጠቃላይ ሂደው ሂደው የሚያተኩሩት ቀስታቸው የሚያሳዩት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አዳኝነት። ይሄ የእግዚአብሔር ምክር ጽኑ የሆነ ምክር የማይቀለበስ የማይለወጥ እስከ መጨረሻው ድረስ የሚዘልቅ ወምክሩ ስለ እግዚአብሔር ይሄሉ ለዓለም የእግዚአብሔር ምክሩ ለዘላለሙ ተጠብቆ ይኖራል፣ ይፈጸማል፣ ይተገበራል እግዚአብሔር የመከረው ምክር በተግባር ላይ ይውላል። እንግዲህ በወደ እግዚአብሔር ያለው ነገር እንደዚህ ሆኖ ሳለ ሰዎች ግን አሁንም ለእግዚአብሔር ምክር ተቃዋሚ ሆነን እስከ መጨረሻው ድረስ እንደዘለቅን ዛሬም ከዚሁ እንዳራቅን ያው የሚታወቅ ነው። ስለዚህ የአይሁድ ሽማግሎች የካህናት አለቆች እና የህግ ጸሐፊዎች እነዚህ ሶስት ግሩፖች ወይም ሶስት ቡድኖች ሁሉም አይሁድ ናቸው። የቡድን አቀማመጣቸውና የመደብ ስራቸው ካልሆኑ በስተቀር አይሁድ ናቸው። እነሱ ደግሞ የመከሩት ምክር ምንድነው? የቅንአት፣ የክፋት፣ የምቀኝነት ምክር ነው የመከሩት። ይህ ምክር ዛሬ የተጀመረ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጀለ መንግስትን ማስተማር ከጀመረበት ጊዜ ጀምሮ ለምን በሰንበት ቀን ህሙማንን ፈወስ ለምን የእግዚአብሔር ልጅ ነኝ አልክ? ለምን የሙሴን ሕግ ትጥሳለህ?